ሸኔል ቀጥል ንሰማለሁ ሰላም አሌይኩም አሌይኩም ሰላም። ቀጥ እሁ እሱ እኔ አንድ ጥያቄ ነበረኝ። እኔ አልሐምዱላ ሙስሊም ነኝ ግን ሶላት አልሰግድም፣ ጾም ጾም አለው እና ደግሞ ክርስቲያን ጓደኛ ነበረኝ ግን ያኔ በአካል ምናምን አልተገናኘንም፣ ወላሂ ምናምን እናወራለን አሁን እንግዲህ ወደ ጌታ የመመለስ እፈልጋለሁ። እሱ እንደገና ሸሀዳ መያዝ አለብኝ? ያኔ ብዙ ጊዜ ከኢስላም እርቄ ያለሁ በቃ ናይሬ ሁሉ በጣም ያስጠላል። እሱ ግን እንደዛ ብዙ ጊዜ ሙዚቃ ላይ ነው ስታርት የማደርገው። ያኔ እስላማዊ ነገር ላይ ብዙ ትኩረት አላደርግም። እኔ እንደገና ሸሀዳ ይዤ ነው ወይ እኔ ወደ እስልምና መሄድ እፈልጋለሁ። እንደገና ሸሀዳ መያዝ አለብኝ ወይንስ ችግር የለውም? እንደገና ሸሀዳ መያዝ አይጠበቅብሽም፣ እስላምን እስካልካድሽ ወይም ከእስላም እስካልወጣሽ ድረስ። ነገር ግን ሶላትን ማቋረጥ ራሱ ክፍር ነው ዑለሞች ዘንድ። ይህ እዚህ ክፍር ላይ የወደቀ ሰው ምን ያድርግ ወደሚለው ስንመጣ ጊዜ ወደ አላህ ተውበት አድርጎ ያንን መስገድ መጀመር አለበት። ብዙ ጊዜያቶች ከሆኑ ማስታወስ የማይችለው ጊዜ ከሆነ ተውበት ማድረጉ ይበቃዋል። ጥቂት ጊዜያቶች ከሆኑ የተዋቸው ያንቀባ ማውጣት አለበት። እና ስለዚህ ወደ አላህ ተውበት አድርጌ ስላለፈው የጀመር ሲሆንም ከሌላ ተከታይ ጋር እንዲህ አይነት መንገድ ማውራትን አይቻልም፣ አይፈቀድም በኢስላም። አቋርጭ ገብታችኋል። በራሳቸው ጊዜ በራሳቸው ላይ የጃሃንምን መንገድ አታመቻቸው። ልክ እንዲህ እየተባለ ነው። የሰው ልጅ ትልቁ ራስ ማለ እዚህ ዓለም ላይ ነፍስህ ነች። ነፍስህን አድን። ነፍስን የምታድነው የአምላክን ትእዛዝ ስትጠብቅና የከለከለህን ነገር ስትርክሴ ነው። ያ አዩሃ ለዚነ አመኑ ቁ አንፉሰኩም ይላል። እናንተ ያመናችሁ ሰዎች ራሳችሁን አድነው። የሰው ልጅ ራሱን የማዳን አቅሙ በራሱ ጭነ ያለው። እንዴት ነው የሚያድነው ከተባለ የአምላኩን ትእዛዝ በመፈጸም የከለከለውን ነገር በመራቅ ሰው ሰውን ያን ደግሞ ስትርቅ ማን ነው ስትተላለፍ ጊዜ በራስህ ላይ ራስህን ጥፋት አመጣ። አላህ በቁርአን ላይ እን አህሰንቱም አህሰንቱም ሊአንፉሲኩም ወይን አሰእቱም ፈልሃ ይላል። ጽድቅን ብታደርጉ ያ ጽድቅ ለራሳችሁ ነው የሚጠቅማችሁ። ኃጢአትን ብታደርጉ ያ ኃጢአት በራሳችሁ ላይ ነው ጉዳቱ የሚመጣባችሁ ይላል። ስለዚህ በራሳችሁ ላይ አትቀልዱ። በነፍስ ላይ እንደመቀለድ ነው። በእሳት በጀሀነም እየቀለዳቸው ነው እንዲህ አይነት አለም ውስጥ ያላቸው ሰዎች

ዛሬ ላይ ስታወራቸው ጊዜ እሰልምልሻለሁ የሚል ነገር ይሸውዷቸዋል። እሀ ከሰለመልኝማ፣ በቃ ፍቅር ይዞኛል ከእሱ ጋር ህይወትን እቀጥላለሁ ትላላቸው። እሱ ለእሳት እያመቻቻችሁ ነው ሰዎች። ብዙ ሰዎች በዚህ ነው የሸውዳቸው። ሙስሊም ሴቶች ዛሬ ላይ እምነታቸውን የቀየሩ ሴቶች አይታችሁ ከሆነ ከበስተጀርባቸው ይሄ አሳዛኝ ታሪክ እንዳለ ይነግሯቸዋል። እሰልምልሻለሁ ብሎ ቀረበኝ ከዚያ በኋላ ልክ የሚፈልገውን ካገኘ በኋላ ወዴትም እንደማትሄድ ያውቃል። አስራት በቃ ወይ ልጇስ ይዛታል። የዛኔ ወደ ቤተሰብ እንዳትመለስ ወዴትም እንደማትሄድ ያውቃል። በቁጥጥሩ ስር አስገብቷታል። አሁን ወደ እኔ እምነት ትመጫለሽ ገብቶቻል። አ ካልሆነ ተውሻለሁ ይላታል። ምንም አማራጭ አይኖራት። የሚችለች ልጄን እንዴት አሳድገዋለሁ የሚል እናት ትጨናነቃለች። ከራሷ በላይ ስለልጇ ታስባለች። የዛኔ ያንን መቋቋም ያቅተኛል ትልና እምነቷን ወደ መቀየር ትሄዳለች። ስለዚህ አላህ ይህን ነው በቁርአን ላይ ወደ ጀሃነም መንገድ እነዚህ ሰዎች ይጎትቷቸዋልና ብሎ የተናገረው ለዚህ ነው። ከዚያ ወላሁ የድ ለጀነት ያለቀጥሉ እኔ ደግሞ ሄና አታደርጉ ስላችሁ ወደ ገነት መንገድ ልጠራችሁ ነውና እያለ ይናገራል። አንዴ በነቢያት በኩል ተናግሯል። የገነትን መንገድ የጀሃነምን መንገድ ገልጿል። ከዚያ በኋላ ራስን የማዳን እድል በራሳችሁ እጅ ነው ያለው። በራሳችሁ አትቀልዱ።

ሰላም፣ በጣም ብዙ ጊዜ ወደ ጌታ የመመለስ እፈልጋለሁ ግን ሊሳካልኝ አልቻለም። ወላሂ በጣም ብዙ ሰዓት ሁላችሁም እንደ አድርጉልኝ አመሰግናለሁ። ጨርሻለሁ። እሺ፣ ጥያቄ ለ ይከጥ አሎ ሚኪ አሳረኛው አሳረኛው፣ ጥያቄ ጨርሰሀል ወይንስ ሌላ ጥያቄ አለ? ጨርሻለሁ። አሁን ዝግጁ ነህ ሸሀዳ እና ሲዘህ ወይንስ ትቆያለህ? መቆየት እችላለሁ። አንተ እንደተመቸህ፣ እኛ እናስገድደህም፣ አንተ በፈቃደህና በፍላጎትህ ነው እኛ ያለብን ግዴታ ምንድን ነው? ይህን የነቢያት መንገድ ለሰዎች ማመላከትና ማሳየት ነው። ፍቃዳቸውና ውሳኔያቸው በእናንተ ይወሰናል። አላህ ነፃ ምርጫ ፈቃድ ሰጥቷቸኋል። እስላምን ገልጾ ወደ እስላም ኑ ብሎ ጥሪ አድርጎላቸኋል በነቢያት በኩል ነቢያትን ማድረሱ በእናንተ ላይ ያለባቸው ግዴታ ማድረስ ነው ብሏቸዋል። ፈኢነማ ዓሌይከ ልበላክ ዋዕሌይን ልሒሳብ ሙሐመድ ሆይ በእንተ ላይ ያለብህ ግዴታ አድረስ ያልኮህን ማድረስ ብቻ ነው ብሎ ተናግሯል። የዛኔ የመምረጡ ፈቃድ የእናንተ ነው። እሺ፣ ትጃለሽ? አቤት አለው። አንቺ በውስጥ መነግርሽ ወይስ በዚህ ትጨርሻለሽ? በውስጥ አናግረን ግን ሻዳ ይዘው እዚህ ችግር የለውም። ችግር የለም። ስለዚህ ሸሀዳ ላይ ስሄድሽ፣ እሺ እንዲያስተምሩሽ በውስጥ እንዲያገኙሽ እናደርግሻለን። አሽሃዱ አሁን ወይስ አሁን? ያ ችግር የለም ትችያለሽ። አይ በውስጥ አዋራኝ መጀመሪያ ችግር የለም በቃሽ፣ በውስጥ ስልክሽን አርብ በቃ፣ ዓርብ ይሁን በቃ፣ ደስ ይላል። እሺ በውስጥ ፍርቻ እስክትገኝሽ እሺ ጽፍል አለ። ጥያቄ ያለ ይቀጥም። ኡስታዝ ጎረቤት ከቤት ጎን ያለን መስጅድ አልፎ ሌላ መስጅድ እየሄዱ መስገድ እንዴት ይታያል? መክሮ ነው ነብዩ ሰለላሁ ዐለይሂ ወሰለም ላይ የተጣ አም መስጅድ ብለው ተናግረዋል። አንዳችሁ መስጅድን ከመስጅድ ዘለ አልፈው ይሄዳሉ። ነገር ግን አሳማኝ በሆነ ምክንያት ከሆነ

እሺ ከፍርን ማሰራት ምግብ ይቻላል ችግር የለም ለሌላ እምነት ተከታይ ምግባችሁን ቢሰሩላችሁ ችግር የለም። እሺ የገባችሁ ሰዎች አላችሁ እንዴት ናችሁ እሺ እኔ ጥያቄ አለኝ እንደሰለምኩ ማንም አያውቅም ተደብቄ ነው የምሰግደው? የማልሰግደውን ሶላት አለ እንዴት ይታያል ማንም ማወቁ መስፈርት አይደለም እሱ። ነገር ግን ሶላትን አታቋርጭ፣ እንደምንም ብለሽ በቻልሽው አቅም ጠብቀሽ ስገጂ፣ እንደምንም ብለሽ ጠብቀሽ ስገጂ። እሺ በአንድ ጊዜ ማነው ጊዜያቶቹን ጊዜያቶችን ጠብቀን እንዳንሰግድ ቤተሰብ ሊነቃብን ይችላል ካላችሁ፣ ነገራቶች እስኪመቻችላቸው ድረስ ሁሉም ሶላት በአንድ ሰብስባችሁ መስከር ትችላላችሁ። የቀኑን ሶላት በአንድ የሌሊቶቹን ሶላት በአንድ ብላቸዋል። ረ ስላላቸው አሳማኝ ምክንያት ስላላቸው ከመተተውት ሰራቱን እነዚህ ጊዜያቶችን አቀራርባቸው ስገዱ። ሰላሙ አለይኩም ሰላም ረመቱላ በረካቱ። ጥያቄ ነበረኝ። ጥያቄ እኔ ፔሬድ ከአስር ቀን በላይ ሆነኝ እና ታጥቤ ዝንብዬ እየሰገርኩ ነው፣ እንዴት ይታያል? ሴት ልጅ በህመም ምክንያት ፔሬዷ የሚዛባባት ከሆነ ምናልባት ወሩን ሙሉ ሊፈሳ ይችላል፣ ሀያ ቀን ከዚያ በላይ። በዚህ ጊዜ ምንድነው የምታደርገው ከተባለ አንደኛ ህክምና ታድርግ፣ በዚህ ነገር መፍትሄ እንድታገኝ ዘንድ። ሁለተኛ ወሩን ሙሉ ደግሞ ስለፈሰሰ ሶላቷን ማቋረጥ አለባት ወይ ተቋረጥ ነገር ግን እንዴት ታደርጋለች? ልክ በአባን ቀን ስትቆጥረው በነበረው ልክ ትቆጥርና ሌሎቹን ለእያንዳንዱ ሶላት እስትንጃና ውድ እያደረገች ትሰግዳለች። ሰባት ቀን ከሆነ ሳትታመሚ በፊት ሲመጣ የነበረው ልክ ሲጀምር ጊዜ ለሰባት ቀን ያክል ታቋርጫለች። ከዚያ በኋላ ያለውን ለእያንዳንዱ ሶላት እስትንጃና ውድ በማድረግ ትሰግጃለች። ግን ይሄ እንትኖ ደግሞ የጥቁርና ሽታ ያለው ደም ነው፣ ችግር የለውም ቢሆንም ምክንያቱም በህመም ምክንያት በተዛባብሽ ከጊዜ በኋላ እና በሶስት ወር ውስጥ ነው የመጣብኝ እና እንደዚህ አረገ ሶስት ወር ዘቶ ነበርና፣ በዛ ምክንያት ነው የመጣው። እሺ ጀዛከላህ ኸይር። አሰላሙ አለይኩም። ወአለይኩም ሰላም ወረህመቱላህ ወበረካቱ። ደናና ደጋኝ አልሐምድላ። እኔ መስለም እፈልጋለሁ። ሙስሊማል ነበር ከዚህ በፊት አደለውም እ ስለስለብና ቅድም ስናስረዳ ብዙ ጊዜ የገባው እዚ አንተ ቤት ሰምቻለሁ።

ሙሐመድን ረሱሉላህ ረሱላ አሁን ያልሽው ቃል የሸሀዳ ቃል ወይም የምስክር ቃል ይባላል። የእስልምና ማለት የመጀመሪያው ትዕዛዛትና መሰረት ነው። ነብያቶች ሁሉ ሲያስተምሩትና ሲሰብኩት የነበረ የመጀመሪያ ትዕዛዝ እያሉ ያን ራሱናንች ትርጉሙ ምን ማለት ነው ከተባለ፣ ሻ ማለት ከአንዱ አምላክ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ አሽሀዱ አን ሙሐመድን ረሱሉላህ ሙሐመድም የአላህ መልእክተኛ እና ሰው ነብይ ናቸው ብዬ እመሰክራለሁ። በኋላ ምን ከመሰከረ ማድረግ አለበት ከተባለ የመጀመሪያው የሶላት መስገድ ይጀምራል። ለዚህ ላመነው እና ለመሰከረው ለአንዱ አምላክ ብቻ በእስላም ስግደት ለአምላክ ለአላህ ስብሓነሁ ወተዓላ ብቻ ነው ሶላት የሚሰገደው። ሶላት ለእርሱ ብቻ ይሰገዳል። ለመላእክት አይሰገድም፣ ለቅዱሳን አይሰገድም፣ ለጻድቃን አይሰገድም።

ሻወር ትወስጃለሽ ራስሽን ስለ ሶላት ዝግጁ ለማድረግ። ከዚያም ስለ ውዱእ አደራረግ እና ስለ ሶላት አሰጋገር በመማር እዚህ ላመንሽ እና ለመሰከርሽ ለአንድ አምላክ ብቻ ለአንድ ጌታ ብቻ መስገድን ትጨምሪያለሽ ማለት ነው። ከዚያም ስላም እንዴት ነው ሶላት የሚሰገደው? መቼ መቼ ነው እንዴ? እንዴት ነው ስንት ሙስሊም ጓደኞች በቅረበሽ ታገኛለች? በአካል ወይንስ አታገኙ? አላገኝም። ከላይ ዚክራ የምትለው ትታይሻለች። ዚክራን ፎሎ አድርጋትና በውስጥ አናግራትሽ። እሺ እሷ ታስተምርሻለች፣ ታስገባታለ ዚክራ ዋሪት ሰላም አሌኩም ጁጁ፣ ፎሎ አድርገሻለሁ፣ ፎሎ መልሽ ልኝ ቆጠር ልክልሻ አለው በቴሌግራም አገኘሽ አብሽሽእያያለ መቀጠል ትችላላችሁ እኔ ያለ

አሽዱ አነ አና ሙሐመደን መዳ ረሱላ ረሱላ ማሻላ። ከዚህ በኋላ ሙስሊምና ቅድም እንደተናገርኩት ትርጉሙ ምስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ይሄ ነው። ነብያቶች ሁሉ የሰበኩት ያስተማሩት የመጀመሪያው ሰው ሊያውቀው የሚገባ ስለ አምላኩ ነው።

በቃ ስለ ሶላት አስተጋገድ እንዲያስተምሩህ እነሱ በአካል ከሆነ በተለይ የተሻለ ነው፣ ያስተምረዋል ቃል ላልነው ዶ አደራረግ ሶላት አስተጋገድ። ከዚያ ሶላት ትጀምራለህ። እስላማዊ ትምህርቶች እንድትማር ደግሞ ከሰለማችሁ ቢያ በኋላ እስላማዊ ትምህርቶችን እምትማሩበት ግሩፕ። ማንኛውም ሰልሞ ትምህርት ያልጀመረ ሰው ካለ ዚክራን ከላይ ያናግራት ግሩፕ አለ፣ ራሱን የተዘጋጀ የወንዶች የሴቶችም፣ እነሱ ያስገቧቸዋል። ፎሎ አድርጋት እሺ፣ ከላይ ዚክራ ምትለውን

አብርሃም ወይም ኢብራሂም በአረበኛ ኢብራሂም ተብሎ ይጠራል። ወደ አማረኛ ሲቀየር ሀገራችን ላይ አብርሃም ተብሎ ይጠራል። የአረበኛ መጽሐፍ ቅዱስ ላይ ሄዳቸውን ብታዩት ኢብራሂም ብሎ አስቀምጦታል። ኢብራሂም ይላል እና መቀየር ካልፈለግ ችግር የለውም። ሰው መቀየር የምትፈልግ ከሆነ ደግሞ አንተ የተመቸህን ደስ ያለህን ስም መቀየር ትችላለህ። ችግር የለም። ጥያቄ ያላችሁ መቀጠት ትችላላችሁ። ጥያቄ ያለው ካለ አስገባቸው። አላይኩም ሱ አለይኩም አሰላም ወረህመቱላሂ በረካቱ። ጥያቄ የነበረኝ እና እንትን ብር ባንክ ቤት የተቀመጠ ብር በፐርሰንት ይሰጣሉ፣ ግን ባንኩ ኢስላማዊ ባንክ ነው። ይህ ነገር ይፈቀዳል ጋ ባንኩ ኢስላማዊ ባንክ ነው እና ብር ትሰጣቸዋለህ እና ባንኩ ለራሱም ይወስዳል በፐርሰንት ለእኛም ይሰጣል በፐርሰንት። ይህን ነገር ይፈቀዳል? ኢስላማዊ ባንክ ነው፣ ኢስላማዊ ባንክ ነው። እሺ፣ የሚያበድራችሁ በወለድ ነው። ብድር አይደለም፣ ብድር አይደለም። እኔ ብር እሰጠዋለሁ ለእሱ ለባንክ ቤቱ፣ ባንክ ቤቱ ለሰው ይሰጣል። ከዛን እሱም ይጠቀማል ለእኛም ይጠቀማል ለእኛም ይሰጣል። እና እንደወለድ አይደለም ምናምን ተብለን ነው የገባነው ለሌላ ሰው እንዲልክላቸው የምታደርጉት ነው። ይሄ ትራንስፈር መላክ እኮ ነው አይደለ? አይደለም ብር እኛ እንሰጣቸዋለን እስከ አምስት መቶ ሺህ ምናምን እንደዛ፣ እንሰጣቸውና ለባንክ ቤቱ ከዛን፣ እሱ ለሌላ ሰው ይሰጣል። ለሌላ ሰው እንዲልክላቸው የምታደርጉት ለሌላ ሰው ይሰጥላቸዋል እሱ ከዛን፣ ለባንክ ቤቱን በፐርሰንት ይወስዳል፣ ለእኛም በፐርሰንት ይሰጠናል። ይህ ነገር ይፈቀዳል። ያልኳችሁ የአገልግሎት እና የሚቀበለው አይደል? እሱ ከእናንተ ተቀብሎ ለእነርሱ የላከበትን የአገልግሎት ያን ነገር ሊቀበል፣ ይሄ ችግር የለም። እኛ ሲፈቀደ እንደወለደ ይቆጠርማ። ወለድ ብሎ ማለት ትርጉሙ ኩሉ ቀርድን ጀርጥ ነፍዓን ፈሆ ሪባ፣ ማንኛውም ትርፍን ያገኘ ያስገኘ የብድር አይነት ሁሉ ወለድ ይባላል። እሱ የትርፍን ያስገኘ የብድር አይነት አሁን ይሄ የአገልግሎቱን ከሆነ የሚቀበላችሁ የሆነ ሰው ባንክ ቤት ውስጥ እናንተ አስገባችሁበት፣ ያ ሰው ደግሞ ለሌላ ሰው ሲሰጥ ጊዜ ከእናንተ ፐርሶን አገልግሎት እንዲቀበል፣ ይህ የአገልግሎት ችግር የለውም። ለእኛም ይሰጣል። ብራችን እየጨመረ ነው የሚሄደው፣ እያደገ ነው የሚሄደው። እሱ ከሆነ ወለድ ነው አልኩኛት ወለድ። እሱ ከሆነ ወለድ ነው። ጉዳችንገኝ የብድር አይነት ወለድ ነው አልኩኝ። በእናንተ የሚሰጣ ባንኩ ኢስላማዊ ባንክ ነው እና ወለድ ነው ወይ ብለን ስንጠይቀው ወለድ አይደለም አለን። ወለድ አይደለም ግን ወለድ የሚባለው ብሩ ሲታወቅ ነው ምናምን አለን። አይደለም ማንኛው እሱ እዛ አስቀምጣችሁ የሆነን ገንዘብ ብሩን አስቀምጣ ነው እዛ። ከዛ ለእኛ ለእሱ ይጠቀመል ለእኛም ይሰጣል። ግን በየወሩ ነው የሚታወቀው ብሩ እኛ አናቀው። አዳም ሰ ባለባ የሚባል ነገር አለ እሱ ምንድን ነው ትርፌ ጋራ አንቺ ያንን ገንዘብሽን ራስ ማልሽን ለመመለስ ስምምነት አላችሁ አይደለ? አዎ ስምምነት አለ። እንደዚህ ከሆነ አይሆን። አይሆንም? አይሆንም አይቻልም ትርፌ ጋር የሚባል ስራ አለ እሱ ምንድነው ለምሳሌ አንድ ሰው ትቀጥራላቸው ስራ 50 ሺህ ብር ትሰጥታላችሁ። የሚሰራውን ይሄ ሰውዬ ትካፈላላችሁ ትርፉ። ነገር ግን ያ ነገር ከከሰረ ከሰረ ነው አለቀ። እንደ ብድር ከሆነ ያንን ግን ይሄንን ራስ ማለት ትመልሳላችሁ፣ ትርፉንም እንካፈላለን ከሆነ ይሄ ወለድ ነው። አበድራችሁ ራስ ማለት እንደምትቀበሉ እርግጠኛ ሆናችሁ ከዚያም ትርፉን እንድትቀበሉ ያን ሰው እየጠበቃችሁ፣ አይሆንም። ይሄ እንደዚህ ይሄ በተዘዋዋሪ ሌላ ስሚስጡት እንጂ ራሱን የቻለ ግልጽ ያለች ወለድ ናች። ገንዘባችሁን ታስቀምጣላችሁ ብድር ብላችሁ አስቡት። ምክንያት ያን እንደሚመለስላችሁ ስምነት አላችሁ ከሰረም አተረፈም ትርፍን እሺ እኔ አሁን ስደት ላይ ነው ያለሁት፣ እና እንዴት ነው ማድረግ የምችለው? እሱ ጋር ባንክ ቤቱ ብር በወለድ አይደለም ብሎ ብሩ ወደ እሱ አሸጋግረን ነው የመጣ ነው፣ እና እንዴት ነው ማድረግ የምንችለው? እንግዲህ ከዛ ገንዘብ ማስወጣት ነው ከዛ ገንዘብ ማስወጣት ነው ማለት ነው። እሺ አክሲዮን ጋር የሚገናኝ ነገር አይደለም። ትርፌ ጋር ይቻላል። ለጀማ ትርፌ ጋር ግን እንደነገርኳቸው ነው፣ ያ ነገር ከከሰረ ከሰረ ነው፣ ካተረፈ ትካፈላላችሁ። የዛኔ ራስ ማሉንም እንደሚይዝ ሰው ይሄ ግን ከዚያ ሌላ ነው። ይህ ስምምነት አላቸው ያ ራስ ማሉ እንደሚመለስለት በእርግጠኝነት ትመልሳለች። ከሰረም አተረፈ ከዚያ በኋላ እንደገና ደግሞ ትርፉን ይቀበላል። በዚ ትርፉን እንደምትቀበል በዚህ ገንዘብ ርክክብ ላይ እርግጠኛ ሆነው ነው እነዚህ ሰዎች ራስ ማሏ እንደምትቀበል በቻላረ ትርፌ ጋራ ግን ይሄ ሌላ ነው። ስለሽ አክሲዮን አክሲዮን ችግር የለም። እሱ ከዚህ ሌላ ነው። የሆኑ ሰዎች ገንዘባቸውን ያስቀምጣሉ። ያ ነገር ቤት መኪና ላይ ምንድን ነው፣ ቦታ ሊሆን ይችላል። ይገዙና በዚያ ላይ ቤታቸውን ይሰራሉ፣ ይካፈላሉ። ያ ነገር እያደገላቸው ይሄዳል። ያ ነገር ከከሰረ አብረው ይከሰራሉ፣ ከተረፈም አብረው ያንን ነገር ይካፈላሉ? ካደገም አብረው ያድጋሉ። ይሄ ሌላ ነው። ይሄ ዘመናዊ ብድር ነች ችኛው የተናገረችው። ታበድራለች ራስ ማሏ እንደሚመለስ ከዚያ ከሰው እርግጠኛ ነች፣ ትርፉንም ለመቀበል ዝግጁ ሆነ ነው። ገንዘባቸው እየሰራ ይሄዳል፣ በብድር መልክ ማለት ነው። ኢስላማዊ ብለው አውቀው ወደ ኢስላም ለጠፉት ወደ ክዝቡ ሙፍትራ ይህ በኢስላም ላይ ማዋሸት ነው። እሽ፣ ጥያቄ አለቀጠን ከባንክ መበደር እንዴት ነው ይላል። ከወለድ ነፃ ከሆነ ትችላላችሁ መበደር። በወለድ ከሆነ ግን አይቻልም፣ አይፈቀድም። እሺ ዕቁብ እንትን ብሎ ተቀብሎ የሚቆርጥስ ይላል። የአገልግሎት ከሆነ ይህም ሰው ችግር የለም። ልብ በሉ፣ ቅድም ከአገልግሎት አንፃር ከሆነ ችግር የለም ስል ነበር። ለምሳሌ እቁብ የሚሰበስብላችሁ ሰው እቁብ ራሱ ነው ገንዘባችሁ። ዝሮ ዝሮ የሚደርሳቸው የሰው ገንዘብ አይጨመርባችሁም። ከዑለሞች መካከል ሁለት ሀሳብ ቢኖረውም አይቻልም ይቻላል፣ የሚለው ነገር ግን ችግር እንደሌለው ላስረዳቸው እችላለሁ። እሱም ምንድን ነው ከተባለ ወለድ የሚሆነው መቼ ነው ሀራም የሚሆነው? የሰው ገንዘብ በእናንተ ላይ ሲመጣባችሁ ጊዜ እናንተ ካስቀመጣችሁት በተጨማሪ ሆኖ እዚያ ቁብ ላይ ለምሳሌ ሀምሳ ሺህ ብር አስቀምጠህ ከዚያ ተጨማሪ የሚመጣበህ ከሆነ ሀምሳ አንድ ሺህ ብር ሆኖ ቢመጣልህ ያ ነገር ወለድ ይባላል። አንድ ሺህ ብር ነው ኩሉ ቀርድን ጀረ ነፍዐን ፈሁወ ሪባ። ይሄ ነው ቃኢዳው መርሁ። ወለድ መሆኑን ለማወቅ ማንኛውን ትርፍን፣ ተጨማሪን ገንዘብ ያስገኝ የብድር አይነት ሁሉ ወለድ ይባላል። እቁብን ስናየው ደግሞ በዚህ መስፈርት ምንም ይሄ ነገር የለውም። የራሳችሁ ገንዘብ ነው ዝሮ ዝሮ የሚደርሳችሁ የጊዜው መራራቅና ይሄ ሰው ገንዘብ ተጨምሮልህ መጥቶ ከዚያ በኋላ ይህን በዚህ ጉዳይ ላይ በዕልሞች መካከል ክለፍ አለው ወለድ እንዲሆን ያደርገዋል ብለው አንዳንድ ዕልሞች ከዚህ አንፃር ነው የተናገሩት። ነገር ግን ዞሮ ዞሮ የራሳቸው ገንዘብ የሚደርሳቸው እስከሆነ ድረስ ወለድ ሊባል አይችልም ነው። እሺ ያ የሚቀበለው እስከተባለ የሁላችሁንም በመሰብሰቡ እና ሰውየው ለእናንተ ያንን የክፍፍል ስራ ምናምን በመስራቱ የአገልግሎት ተቆርጦ የሚሰጠው ከሆነ ችግር የለውም ወለድ ሊባል አይችልም። የአገልግሎት ነው እየተቀበለ ያለው። ከእኛ መጽሐፍ ቅዱስ ሙሐመድ እና እስልምና የሚል በፍጹም የለም። ካለ ያንዛቸው ጥቅሱን ባካቸው አሳየኝ። መጽሐፍ ቅዱስ ላይ ሙሐመድ የሚል ቃል በቃል ላሳይ፣ ሙሐመድ የሚል ቃል በቃል ላሳያቸው መጽሐፍ ቅዱስ ላይ ሙሐመድ። አንድ ሁለተኛ፣ እስልምና ትክክለኛ ሃይማኖትን የሚልም አሳይ ያለ አዎ፣ መጽሐፍ ቅዱስ ላይ እስልምና ትክክለኛ ሃይማኖትን የሚል ቃል በቃል አለ።